እንደ ማንኛውም አይነቱ ፍቅር፣ ምን እየሆንክ ነው? እንደዚህ ነው ምናምን ስላለችህ አሁን መተኔ ላይ እንደዚህ ትሆናለ ከዛም ወደ ሶፊያ ዝም ብለህ ስትፈልግ እዚህ፣ ስትፈልግ እዚያም በቃ የምትሮጥበት ነገረኝ መጀመሪያ ነገርኝ ንገርኝ፣ የት ነው ሊያረግ አይገባም። የሷ ማግባት አንተም ሕይወትህን ጀምረሃል፣ እሷም ሕይወቷን ትምራ። ቶፊቅ ምን አስቦ ነው? ሶፊያ ገባለው ስትለው ጓያ ላይ ያለው እስከ ማልቀስ ደርሶ። አሰላሙ አሌይኩም አራምቱላ የበረካቱ እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ፣ ማከብራችሁ፣ ሰለምታ አበረታቱን። ጀዛ ከላ ካይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እስቲ እናንተ ምን ትላላችሁ? እኔ ገርሞኛለም፣ አናዶኛለም። በቃ የሆነ አላደር ሴቶች የሆነ ያስቀመጣችሁበት ቦታ ሁል ጊዜ እዛ ቦታ ሄዳችሁ የምታገኙ ነው የሚመስላችሁ። ሶፊያ ብዙ ሰዎች ብዙ ወንዶች ሲጠይቋት እኔ ሌላ ሰው አለ ይወቴ ውስጥ አልፈልግም ብላ ብዙ ልጆችን ያባረረችው ማለት ነው። ከብዙ ወንዶች ጋርም ተጣልታለችና ወደ ስደት መሄድ እስከምትችል ድረስ ስደት ይሄዳለሁ ብላ እስከ መነሳት ድረስ ሰዎች አላስቀምጧት ሲሏት ማለት ነው እና ተጣላችሁ ያው ሰው ልጃው፣ ይጣላል እንደ መጣላት እንዳለ ነው መታረቃለ። እናንተ አመታት ጠበቀችክ። ከዛ አመታት ጠብቃ በዛ ቅስፈት ውስጥ ምንም ነገር አላደረክም፣ ቁጭ ብለህ ነበር ያለኸው። ከዛ እንደምንም ደግሞ ደሞ ታረቃችሁ። ልጅቷ መጀመራ በቃ ራስታ ሀለች ባልለውም ያው ውስጧ አለክ ግን እሷ ደግሞ እንደዚህ እንዳሁን እንደምታቃጥላት አልሆነችም። እና አንድ ቀን የተሻለ ነገር ይኖረናል ለሁለት ብላ ተስፋ አድርጋ ስትኖር ስትኖር ያ ተስፋ ደግሞ ተመልሶ መጣ። ልክ እንዲ ነው አበባ ደርቆ ውሃ ስትጨምሩበት ለምልሞ እንደሚነሳ እንደዛ እኮ ነው የሆነች። መጀመሪያ ጊዜ ሶፊያ ጦልግ ብላ ነበረች በቶፊቅ መንገድ ማለት ነው። ከዛ መጥቶ በህይወቷ ውስጥ ነፍስ ዘራ። ራት አብረው በሉ፣ ሮማንቲክ ተጫወቱ። እንደገና ደግሞ ቬሎ ገዛ፣ ሱፍ ገዛ፣ ቤት ወስዶ ጋበዛት እንደዚህ። ከዛ ልጅቷ በቃ የሆነ አዲስ ተስፋ ነው ያደረገችው። አዲስ ተስፋ እሱ ላይ እያላት በቃ አቶ ፊቆደን ተመልሷል ብላ ደስ ብሏት፣ እንደገና ደግሞ በቀስፋት ይሄን ነገር ይዞ መጣ። ጠይብ እሷ ምን ታድርግ? ልክ ምን ማንን ሩት ናት የመጣችልኝ፣ እሷን ሳያት ማለት ነው አውቃ ሶፊያ እየተቃጠለች፣ ወላሂ ላለማስመሰል ትሞክራለች፣ ትስቃለች ማለት ነው፣ ከአንገቷ ትስቃለች። አንድ ላይ ቪዲዮ መኝታ ቤት ገብተው ቪዲዮ እየሰሩ እዛ ጎን ላይ እሷ ደሴ ድረስ መጣች። ደሴ ድረስ ስትመጣ አንተ ቤርጎ ይዘት ከሴት ጋራ እንደሆነ ነገር እያደረከ ነው። እውነት ወንድና ሴት አንድ ቤርጎ ውስጥ ምን ይሰራል? ሲጀመር ሁለታችሁን ቤተሰብ እዛ አካባቢ ናቸው። ምን ትሰራላችሁ እናንተ ቤርግ ስትመጻደቁ ነው እንጂ አንተም ወደ ቤተሰቦች ክሷም ወደ ቤተሰቦች አትሄድም። እዛ አካባቢ ነው ቤተሰቦቻችሁ። ምን አልጋ አስያዛችሁ? ሌላ ዝሙት ካልፈለጋችሁ በስተቀር ማለት ነው። አንድ ወንድና አንድ ሴት ቤርግ ይዞ ምን ይሰራል? ምን እንድንጠብቅ አስባችሁ ነበር? ያንን እንኳን አይታ የአንተ ጓደኞች እጇን ይዘው ወስደው ነው አንተ ያለህበት ቦታ የወሰዱና ያሳዩአት ማለት ነው። ያንን ሁሉ ታግሳ አብራችሁም እየሳቀች ምን እያለች ቪዲዮ ሰራች? እሷ እኮ እናትህ ካደለችም፣ እናት ብቻ ናት። ለልጇ እንደዚህ አይነት ህይወቱ ሲገባ ምትደሰት እናት ብቻ ናት። ሶፊያ ላንተ ብዙ ዋጋ ከፍላለች። ስደት ላይ ያሰበችውን ያለመችውን ነገር ሁሉ ትታ፣ ለአንተ ብላ ከስደት ገብታለች። ለአንተ ብላ ብዙ ዋጋ ከፍላለች። ቤተሰቦቿን ጥላለች። ፍላጎቷን ሁሉ ትታለች። ለአንተ ብላ ስንት ነገር ነው ለአንተ ዋጋ የከፈለችው። ግን ወንዶች ድመቶች ናችሁ፣ ሁላችሁም ባትሆኑ ማለት ነው። በቃ ተለአሷ ሶፊያ፣ ዛሬ ቻናልክንም ለዚያ ያደረሰችው እሷ ናት። ብዙ ዋጋ ከፍላለህ፣ ሶፊያ ማለት ነው። ግን አንተ ዛሬ ላይ ምንድን ያደረከው? ልክ ትንሽ ቱበራችሁ ከፍ ብሎ ደና ብር ስታገኙ በቃ ደና ቤት ትካራ እያላችሁ እናንተ ኪሳችሁም ልብሳችሁም ሲቀየር አይምሯችሁ የተቀየረ ነው ይመስላችሁ። የሰው ልጅ መጀመሪያ አይምሮን ነው መቀየር። አይምሮን ነው እስማት ማረግ። እስማት ስልክ መያዝ፣ እስማት ልብስ፣ ብራንድ ልብስ መልበስ፣ ብራንድ ጫማ፣ ብራንድ ስልክ፣ እሱ እኮ ታራ ነገር ነው። የሰው ልጅ መጀመሪያ ብራንድ ጭንቅላት መኖር አለበት፣ ማሰብ አለበት። የትኛው ነው የሚጠቅመኝ? እችሊ ትጠቅመኛለች ወይ ትጎዳኛለች ወይ? እንዴት ምን ያህል ወዳታለሁ? ልብህ ውስጥ ያለችዋን ሴት ሳታጸዳ ከውስጥ ፍቅሯ ሳያልቅል ሳታወጣ እንደገና ደግሞ ሌላ ሴት ወደ ውስጥ ማ እንዴት ያስችላችኋል እናንተ ወንዶች? እንዴት ነው አንዷን እየወደዳችሁ እንደገና ሁለት መውደድ የምትችሉት እንዴት ነው ሰው እንኳን ትዳር ይዞ ወልዶ ምን ብሎ እንኳን ያው በሙስሊም እንግዲህ ከቻለ ነው ይፈቀዳል ይባላል። በወቺኛቷ እየወለደች እየደከመች ስትሄድ እንድታግዛት ሌላ ሚስት ወይ ልጅ የሚወልድ ከፈለገ የወዘተ ብዙ ምክንያቶች አሉት። ሁለተኛ ሚስት የሚ አንተ ደግሞ ገና ነክ ሶፊያው የምታምር ልጅ ናት፣ ወጣት ናት፣ ቆንጅዬ ናት። እንደገና እሷ መተክ እሷ የረሳችክን መተክ ህይወቷ ውስጥ ገብተክ የሆነ መብራት አብረተ ተነስታት ፍት ስትል ለእሷ ምን ይሰማታል? እሷ ማግባት ይገርመሃል? እንዲ ታግባት ምን ችግር አለው? አንተ አለቀስክና፣ እውነቷን እኮ ነው ያለችው። አሁኑ አዲሷ ጓደኛክ፣ እዛም ቁመካል፣ እዚህም ቁመሃለሁ። የትኛው ወገን ነክ? እዛ ሽማግሌ ተልኮ ነገሮች ሁሉ እየተስተካከሉ ነው። ለሁለተኛ ሚስትክ ደሴ ሂደሃል፣ ነገሮች ቤተሰብ ጋር ደርሷል። ከዛ ነገሮች ቤተሰብ ጉድጉድ እያለ አንተ በዚህ መሀል ሶፊያ ልታገባ ነው እምቧ ትላለች። ከዛ በኋላ ወደ አዲስ አበባ ሄዳለሁ ሲያሳዝንኩ አንተ ሴቶች ያሳዝኑክም። ሴቶች አንደኛ ልጅቷ እራሱ በደንብ አድርጋ መጠየቅ ነበረባት። አለች እኮ እኔም መጀመሪያም አላወቅኩም በደንብ ማጣራት ነበረብኝ። እንዴት ነው ማታጣሪ? እነሱ ስንት ህይወት ነው አብረው ስንት ጊዜ ሱመያ፣ ሶፊያና ቶፊቅ ከሆነ ቶፊቅን ቢያገባም ሶፊያን ባታገባም እርግጠኛ ነኝ ሁለታቸው አሁንም ይፈላለጋሉ፣ ይዋደዳሉ። ግን አንድ ሰው ደግሞ ሚወድ ለፍቅር ዋጋ ክፈሉ ማከፍ ከሆነ ኖራችሁም አልኖራችሁም ያው ነው። ገንዘብ ይመጣል የሆነ ይሄንን ላሟላ ይሄ ያለው ይሄ የለውም ብላችሁ ሰው አትምረጡ። የወደደሽ ወንድ ከወደድሽው በቃ ፍቅር ካለ ሁሉም ነገር ይኖራል። የሰው ልጅ ሰርቶ ይለወጣል። ዋናው ነገር ምንድን ነው? እማትወዱት ሰው ጋር ስትኖሩ የፈለገ ነገር ሀብታም ምንም ቢኖረው ራሱ ምንም ደስታ አይሰጣችሁም፣ ምንም ነገር ፍቅር አይሰጣችሁም። እስቲ ብዙ ሰዎች አይተናል። ገንዘብ ኑሯቸው ደስታ ያጡት ገንዘብ ኑሯቸው ፍቅር በቤታቸው የለለ በቃ አይዋደዱም። ልጅ ይወልዳሉ፣ ልጆቻቸው አባታቸውን የእናታቸውን ፍቅር አያዩም። ብዙ ሰዎች አይተናል። ገንዘብ ምንም ደስታን አይሰጥም። ቁሳቁስ ገዝቶ ሊያስደስታችሁ ይችላል እንጂ የቤታችሁ ሰላም ዋናው ነገር ምንድን ነው? መሰሶ ፍቅር ነው። ወላሂ ነው የምላችሁ። እስቲ ብዙ ሰውዬው ይሄ ማስመሰል ነው ምናምን አይደለም። ማንኛውም ሰው ሲዋደድ ሲፋቀር፣ ያዝንላታል፣ ታዝንለታለች፣ ይተሳሰባሉ፣ ይተዛዘናሉ። እሷ ያለችውን እሺ፣ እሱ ያለውን እሺ። ግን ፍቅር ካሌለ ሁሉም በወሬም ሆነ በመኝታም ጀርባውን አዞሮ ነው የሚተኛ፣ ለስሜት ብቻ ነው የሚፈላለጉት። እርግጠኛ ሁኜንም ነገር